ሊዲያም ቁማሬን እኔ ራሴ ያስጀምረዋለሁ እኔ ራሴ ያስጨርሰዋለሁ ትላለች። ምክንያቱም እሷም ትጫወተው በብር ስለሆነ፣ ስለዚህ ሁሉንም ታስጀምራቸውና ፍጻሜው ላይ እራሷን መቀመጥ የፈለገችው ግን ማን ይሆን የሚያሸንፈው እነሱ ወይስ እሷ እያለች እሷም ተነስታ ሄደች። ዘበናም ዘው መኪና ውስጥ ቁጭ ብሎ የሚያስበው ስለ ሀረግ ነበረ። በአጋጣሚ አንድ ስልክ ተደወለለት። ምንድን ነው የምትነግረኝ? ለምንድን ነው ስ የምትነግረኝ ገብቶሃል? ይውልህ ነገሮች አልጋ በአልጋ ቢሆኑ ኑሮ አንድ ጫጩት የሆነ ሰው አያሸንፈኝም። ገብቶሃል? ስለዚህ ጥሩ ነው። ብቻዬን መሮጥ አልፈለግም ለመፈለግ ለመሮጥ ደግሞ ብቻዬን አይደለም የምሮጠው፣ የሚያሯሩጠኝ እፈልጋለሁ። ማሸነፉ ላይ ስንደርስ እኔው ራሴ አሸንፋለሁ። ተግባባ። እስኪ ሌላ አሪፍ ሀሳብ ካለህ ንገረኝ ይለዋል። የረባ ሀሳብ ስለማታስብ እኮ ነው፣ ገብቶሃል? በልሺ፣ አታላዝንብኝ። ትንፋሽን ሰብሰብ አድርገህ አዳምጠኝ። ያ እንከፍ የሆነ ልጅ ከእናንተ እጥፍ ይበልጣል። ስሙን አትጥራው፣ ገባ እንኳን እሱን ልትገሉት አይደለም ካጠገቡ መድረስ አልቻላችሁም። ገብቶሃል? ስማኝ አዳምጠኝ። አሁን ለእኛ አስፈላጊ ሰው ሆኗል እሱ። አትንቦቅቦቅሺ፣ ይላል ዘበነ። ከስራ ባልደረቦቹ ጋር እያወራ ነው። እና ይኸውልህ ምን መሰለህ መረጃዎችን በብርሃን በብርሃን እየሰበሰበ ነው። መረጃዎችን በደንብ እያሰባሰበ ነው። ተከተሉት። እሱን ግን ቀድማችሁ ደግሞ ቦታው ላይ መገኘት አለባችሁ። ከኛ በፊት እዩልህ። ከፖሊሶች እጅ ካረፈች ቀድመህ ራስህን አጥፋ። እሺ፣ እዩልህ። እኔ አንተን እሷ ሳትይዟት ይዟት እነሱ ከደረሰች ይኸውልህ፣ እመነኝ እቆራርጣለው። ቆራርጬ ስጋህን ለዛች ምስኪን ሚስት ነው ወስጄ የምሰጠው ገባህ? ይልና ስልኩን ይዘጋል። እናም ዘበነ የሚያስበው ስለ ሀረግ ነው። ሀረግን አግኝቶ የእሱ ማድረግ የግሉ ማድረግ ነው ሀሳቡም። ምኞቱ ግን አይሳካማ። ልዲያ ለዘበነ ስትደውልለት ዘበነ አንስቶ ሰላም፣ እንዴት ነሽ የኔ ውድ የኔ ፍቅር፣ ደህና ነሽ? ሰበር ዜና፣ ደስ የሚል ዜና አለ። እሺ፣ በቅርቡ ጠብቂኝ፣ አዲስ ነገር አበስርሻለሁ፣ ደስ የሚል ዜና አለ፣ ጠብቂኝ፣ እሺ ይልና ስልኩን ዘጋ። ዛ ሊዲያ ክሩቤልን ቁማ እየጠበቀችው ነበረ፣ እና በአጋጣሚ ሳያት፣ ሳታየው ከጀርባው መጣ እና አቤት፣ እንደው ለራስ ጉዳይ ሲሉ ቆሞ መጠበቅን የሚመስል ትዕግስተኝነት የለማ! ሲላት ዴ ምን ነው አስደነገጥከኝ! አንተ ምንድን ነው? ምን ያስደነግጥሻል? ይኸውልሽ፣ አሁን ያም አለ ይም አለ ሁለት ምርጫዎች አሉ። እሺ፣ እነሱን በጥሞና ታዳምጫለሽ። እሺ፣ የጨዋታ ካርዶችን ንገረኝ። ይኸውልሽ አንደኛው አንቺ ጋር የሚገባኝን ገንዘብ በአግባቡ ማግኘት ሁለተኛውስ? ሁለተኛው ደግሞ የሚገባኝን ነገር ካልሰጠሽኝ አንቺን ማጥፋት። ገብቶሻል? አንቺን አንቆ መግደል ነው። አሁን ከዚህ ሂድ ትለዋለች። ክሩቤል ዘበኛ ይመጣም እንዴ ይላታል፣ አይቷቸው ስለነበር እስኪ ደውይለታ፣ ደውይለት ይምጣ ይላታል። እሷም እሺ ብላ ለዘበነ ስልክ ደወለች። ዘበነ ስልኩን አነሳላት እና ሊዲያም የረፈድ አይመስልህም? አይ ከዚህም በላይ ሊረፍድ ይችላል። ለምን ስትለው እሱ አይ ከዚህ የበለጠ ነገር ስለገጠመኝ ወደዛ ሂጅ አለው። እናም አጠብቂ አልመጣም ይሉህ የግድ መምጣት አለብህ ይላታል። ይል ክሩቤል ሲላት፣ ክሩቤል ምን እያየውት ነበረ ማለት እና እየተከተልኩት ነበረ ግን ተሰውረብኝ ላገኘው አልቻልኩም ይላታል። በዛን ሰዓት እሷ ግራ ስለተጋባች ስልኩን ጆሮ ላይ ዘጋችው እና ዘበነም ሄሎ ሄሎ ቢል እሷ ስልክ ዘግታለች። እሱም መኪናውን አስነስቶ ተነስቶ ጉዞውን ቀጠለ። ክሩቤልም ይውልሽ ሊዲያ ግን አንድ ነገር ልንገርሽ፣ የሚከታተሉኝን ሰዎች ብታስቆሚያቸው ግን ጥሩ ነው ገባሽ? እኔ ማንንም ሰው ተከታተሉኝ አላልኩም ይልሽ ልታታልኝ አትሞክሪ ገባሽ? እኔ ሁሉንም አውቃለሁ። እባክሽ ነግሬሻለሁ። ሀረ ግን እንድፈልግልሽ ይውልሽ ያዘዝሽኝ አንቺ ነሽ። ከዚህ ውጭ ይህንን ስራ እንድሰራ እስካዘዝሽኝ ድረስ ሌላ ሰው ደግሞ እንዲገባበት አልፈልግም። ስለዚህ የሚከታተሉኝን ሰዎች፣ የቀጠርሻቸውን ሰዎች አስቆሚያቸው፣ ተግባባ ይላታል። ይውልህ ቆይ ግን አንተ ራስን እንደምንድን ነው የምታየው? ይውልሽ የትናንት ጸጸቴ የሚበላኝ የዛሬ ደግሞ ትርጉሙ የማይገባኝ የነገ ተስፋ የሌለኝ ሰው እንደሆንኩ እየገባኝ ነው፣ ገባሽ ሊዲያ ሶስት እሱ ደግሞ ይውልሽ ብሞትም ብኖርም ደንታ የለለኝ ሰው